እስኪ ስለዚህ ስለ ቁርአን መጽሐፍ ትንሽ ልንገራችሁ፣ አንድ ነገር ልንገራችሁ። ሙስሊሞች የፈለጋችሁትን ነገር ልትናገሯቸው ወይም ደግሞ ልታንቋሿቸው፣ ልትሰድቧቸው ትችላላችሁ። በእምነታቸውና ግን በዚህ በቁርአን መጽሐፋቸው ከመጣችሁባቸው ግን ህይወታቸውን ነው የሚሰጡት። የበራሳችሁ ወይም ደግሞ በምታምኑት እምነት ተወዳጅ ለመሆን የሰው መጽሐፍን የምትቀዱ እና የምታቃጥሉ ሰዎች ተጠንቀቁ። አብሶ አረብ ሀገር ላይ እየኖራችሁ ያላችሁ ምንም አይነት ነገሮችን የማታውቁ ከገጠር የመጣችሁ ልጆች ልትሆኑ ስላላችሁ፣ ወይ ደግሞ በራሳችሁ እምነት ለመወደድ የምታደርጉት መጥፎ ድርጊት እንደሆነ እንድታውቁ። ስላላወቅኩ ነው ይህንን ያደረጉት ስለማላቅ ነው የሚባል ነገር የለም። ሙስሊሞች ከማንም እምነት በላይ እጅግ በጣም ለእምነታቸው ተቆርቋሪና ሟች ናቸው። ስለዚህ ይህንን መጽሐፍ የምታገኙ ሰዎች አብሶ ሀረብ ሀገር ላይ ይኖራችሁ የሀረብ ቤት ውስጥ የምትሰሩ ልጆች፣ ሴት እህቶቼ ተጠንቀቁ። መጽሐፍ ቅዱሳቸውን ወይም ቆራናቸውን እነሱ እንኳን ለማንበብ ሲነሱ ገና ለማንበብ እንኳን ሲያስቡ ታጥበው ተጸዳርተው ጽድት ብለው ዶድራንት የሚሸቱት ነገር ተነፍተው ቆንጆ ሆነው አምረው ነው መጽሐፍ ቅዱሳቸ። ሰባር ዜና፣ ሳውዲ አረቢያ የምህረት አዋጅ ልታውጅ እንደሆነ እየሰማን እንገኛለን። ይሄ ቪዲዮ ለብዙ ኢትዮጵያውያን ወንድም እህቶቻችን ጠቃሚ ነውና በቻላችሁት መጠን ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እስከ መጨረሻው ተከታተሉ። በተለያዩ አመታት በህጋዊ የመኖሪያ ፍቃድ በሳውዲ አረቢያ ይኖሩ የነበረ እና የመኖሪያ ፍቃዳቸው በተለያዩ ምክንያቶች ለተበላሸባቸው በሙሉ አዲስ አሰሪ እስካገኙ ድረስ የታደሰ ፓስፖርት ካላቸው የመኖሪያ ፈቃዳቸው እንደሚታደስላቸው እየተሰማ ይገኛል። ይህም የምህረት አዋጅ በጥቂት ሳምንታት ውስጥ እንደሚተገበር ጉዳዩን በቅርብ የሚያውቁ የሳውዲ ፓስፖርት ጽፈት ቤት ኃላፊ ናቸው እየተናገሩ ይሄ መረጃም እየወጣ ያለው ሁላችሁም ጥንቃቄ እንድታደርጉና በደንብ እንድትዘጋጁበት ጭምር ነው። ይሄ አጋጣሚ ሁሉም እንዲጠቀምበት ሲል በደንብ ኢትዮጵያን ሼር፣ ኮፒ፣ ሊንክ፣ ሪፖስት እያደረጋችሁ አድርሱላቸው። አላህ መረጃውን እውነት አድርጎ እህቶቻችንና ወንድሞቻችን እረፍት የሚያገኙ ያደርጋቸው። አንዲት ናርዶስ ፋንታ የምትባል እህታችን በአሰሪዎቿ ድብደባ ይፈጸምባታል። ሶ አብራት የምትሰራ ፊሊፒኒ ላይዋ ላይ ያለውን የበላለዙ ቀርጻ ቪዲዮ እናቷ ቤት ለምትሰራ ሌላ ፊሊፒኒ ትልክላታለች። ያቺ ፊሊፒኒም አብራት ለምትሰራ ኢትዮጵያዊ ታሳያታለች። ቪዲዮን አብራት የምትሰራው ኢትዮጵያዊ ውጭ ለምትሰራ መስኪ ለምትባል ልጅ ቪዲዮን ትልክላታለች። ሎኬሽን ሐውስ ነው፣ የቤቱን ቁጥር ትልክላታለች። መስኪ የምትባለው ልጅ እኔ አርብ ዕለት ላይቭ ላይ ሆኜ ትመጣና ይህንን ችግር ትነግረኛለች። ቪዲዮንም ላኪልኝ፣ ሎኬሽንንም ሁሉን ነገር ላኪልኝ አልኳትኝ። ፖሊስ ጋር ተደወለ። ፖሊሶች ሄዱ። ፖሊሶች ሲሄዱ እህታችን አርዶስ ምንም አልሆንኩም ደህና ነኝ፣ ፋይን አለች። ይሄንን ያለችው ተገዳ ነው። ይሄን ደግሞ ያወቅሁት ባናገርኳት ሰዓት ነው። ይሄ ምላሽ ሲመጣ ከፖሊሶቹ ደህና ነኝ፣ ሰላም ነኝ ብላለች ሲሉ እኔ የኢትዮጵያ ኤምባሲ ደወልኩኝና ይህንን ነገር አመለከትኩኝ፣ አምባሳደሩ ጋር ደውዬ ማለት ነው። አምባሳደሩም ለኮሚኒቲ መሐመድ አስተላለፈ። ከመሐመድ ጋር ፎሎአፕ ሳረቅ ቆየው። ቀኑ አርብ ስለነበር ረፍዶም ስለነበረ ኦሬዲ ተዘግቶ ነበር። ስለዚህ ቅዳሜና ውድም ዝግ ነበረ። ሰኞ ሄዶማን ወንድማችን መሐመድ እህታችን አርዶስን አወጣትና አሁን ኤምባሲ መጠለያ ነው ያለችው። ሶ ከሰኞ እስካሁን አፕዴት ሳላደርጋችሁ የቆየሁበት፣ ብዙዎቻችሁ ላይቭ ላይ እየመጣችሁ እንዴት ሆነች እንዴት ሆነች እያላችሁኝ እስካሁን ድረስ የቆየሁባችሁ ራሴ ልጅቷን ላናግራት ብዬ ነው ዛሬ መሐመድ ደውሎ አገናኝቶኝ እህታችን አርዶስን አናገሪያት አለሁኝ። እና በጣም ደህና ናት። ኤምባሲ መጠለያ ውስጥ ነው ያለችው። ጉዳዩ በሕግ እየታየላት ነው። እና በዚህ አጋጣሚ ኢትዮጵያ ኤምባሲን ማመስገን እፈልጋለሁ። ስፔሻሊ መሐመድን በጣም በስልክ ደጋግሜ እየደወልኩ ስለጨቀጨቅኩ ይቅርታ፣ እና በጣም ማመስገን እፈልጋለሁ። በጣም ደስ ብሎኛል ውዶቼ፣ እናንተም እንኳን ደስ ያላችሁ። እህታችን ሴፍ ናት። አሁን ለእኔ ኢትዮጵያዊነትን የሚወክሉኝ ንጉስ አርማ ነጃሽ ነው። ነብዩ መሐመድ ሰላም በሳቸው ለወረድና ስለ እነሱ ሲያወሩ ማንም የማይበደድበት ፍታዊ ንጉስ እንደነበሩ ነው። እናቴ እንደነገረችኝ ፍታዊ እና አቀኛ፣ ንጉሳዊ እና ሀገራዊ እንደነበሩ ላሳያችሁ በእናንተም ተዝናኑበት።

ምን ያህል ምን ያህል ይህን ህዝብ እንዳስጨነኩት ይኸው እንግዲህ ለማንም ተሰርቶ አያውቅም። ማናቸውም ማናቸውም እንደ የተሰራባቸው የለም።

ሊገሉኝ ስለሆነ ውጭ መቃብር አዘጋጅተዋል። ቶሎ ካልደረሳችሁልኝ እሞታለሁ። እባካችሁ ሙሉ ቪዲዮውን አስደምጣችኋለሁ። ይቺ ሴት ከትላንት በስቲያ እርዱ፣ ሊገሉኝ ነው፣ መቃብር ቆፍረዋል፣ እያለች ቪዲዮ ለቃ ነበር። ሁለት ቀን ውሏታል። እሷም እስካሁን ድረስ ሌላ ቪዲዮ አለቀቀችም። ይቺ ሴት የት እንዳለችም አይታወቅም። ይሄን አይቼ ማለብ ስለማልችል ነው ያለ ኮንቴንት የዛሬ እንደዚህ ቪዲዮ ይዤላችሁ የመጣሁት። እባካችሁ ሙሉ ቪዲዮውን ጨርሱት፣ እዩት። የምትለውንና የምትለውን አካባቢ እኔ ያልኩ ነው። እዛ አካባቢ ያላችሁ ኢትዮጵያን ካላችሁ እባካችሁ የምታቋት ሰዎችም ካላችሁ እርዷት። ማድረግ ባችሉ እንኳን ሊረዷት የሚችሉ ሰዎች ሊያገኙት ይችላሉና ይሄን ቪዲዮ ሪፖስት ኮፒኒ ሼር አድርጉ። አካባቢ እንዳለች የምታቁ ሰዎች ካላችሁ ኮሜንት ላይ አስቀምጡልኝ። እባካችሁ እባካችሁ እርዱኝ፣ የኢትዮጵያ ህዝብ እርዱኝ፣ እባካችሁ ለናቴ ለናቴ እርዱኝ፣ ለናቴ ብላችሁ በሰው ሀገር እንዳልቀር እባካችሁ። አሁን በረዘግቼ ነው ያለሁት። ያለሁበት ሁኔታ ጥሩ አይደለም። ያለሁት ሳውዲ ነ፣ ሳውዲ ረፍሀ ነው ያለሁት። እባካችሁ እርዱኝ፣ እርዱኝ! ሊገሉኝ ነው ሰዎቹ፣ እርዱኝ! በር ቁልፌ ነው ያለሁት አሁን። ሰዎቹ ወጥተዋል። እንዳልወጣ እንዳልወጣ ሁሉም ነገር ሊገሉኝ ስለሆነ ውጭ መቃብር አዘጋጅተዋል ሊገሉኝ ስለሆነ ማለት ነው።